እከለ ያመሰግናለሁ፣ እከለ ያመሰግናለሁ በላለክ 5 ሚሊዮን ብር እሰጥሃለሁ እንዲሁም 5 ሚሊዮን ያልኩህን ወደ 50 ሚሊዮን ከፍ አድርጌዋለሁ፣ እና በቀን አንድ ሺህ ጊዜ ስሜን እየጠራ አመስግነኝ አለ። እምቢ ትለዋለህ? ያንን ነገር በእርግጠኝነት እምቢ አንለው፣ በደስታ ነው የምንቀበለው ያን ነገር ምክንያቱም አይመጣጠንም። 50 ሚሊዮንና በቀን አንድ ሺህ ጊዜ ብቻ አመሰግናለሁ ማለት ጭራሽ የማይገናኝ ነገር ነው። ወላኪን አብዛኞቻችን እኮ እንዲህ ያለ ዲል መቶልን፣ እንዲህ ያለ ውል ስምምነት መቶልን ሳንቀበለው እየተቀመጥን እኮ ነው። አላህ ሱብሓነሁ ወተዓላ ጤናችንን ሲሰጠን፣ ተመልከቱ እስቲ ጤና የሚባለው ነገር ምን ያክል ውድ እንደሆነ የምታውቁት? በተለያየ ጊዜ ሶሻል ሚዲያ ላይ የምታዩቸው ወንድሞች እከሌ ኩላሊቱን ታሞ 5 ሚሊዮን ብር ተጠይቋል። እከሌ ደግሞ የደም ካንሰር እንትን ብሎበት ስድስት ሚሊዮን ብር ተጠይቋል። እከሌ ደግሞ እንትን እንትን ስላለበት 7 ሚሊዮን ተጠይቋል። አልሰማችሁም ይሄን ነገር? በእያንዳንዱ በሽታ 5 ሚሊዮን፣ 6 ሚሊዮን፣ ሰባት ሚሊዮን እየተጠየቁ ያሉት በአንድ በሽታ ብቻ። አላህ ደግሞ ሱብሃነሁ ወተዓላ እንዳንታመም አድርጎን ያለው በሚሊዮኖች የሚቆጠሩ በሽታዎችን ነው። እነኚህን ሁላ ሚሊዮኖችን ከመስጠትም በላይ ነው። ምክንያቱም እነኚህ የታመሙ ወንድሞቻችን እኮ አንድ ግለሰብ መቶ ሀምሳ ሚሊዮን ብር ልስጣቹ ቢላቸው አምስት ስድስት ሰባት በሽታ ከታመምክና ሀምሳ ሚሊዮን ሚሊዮን ብሩን ከሰጠክ ሀምሳ ሚሊዮኑን ብር አፍስሰህበትም ታመህበትም ላትድን ትችላለህ። አላህ ደግሞ ጤናችንን ሰጥቶን ኢቭን ብንታመም ራሱ አንድ በሽታ ሁለት በሽታ ሶስት በሽታ ነው የምንታመው አብዛኛው ሰው አብዛኛው ሰው ከታመመ ራሱ አንድ በሽታ ሁለት ወይ ሶስት በሽታ ነው የሚኖርበት ከዚያ ውጪ ግን በሰላም እንድንኖር አደረገን።

ሰላትን ቀጥ አድርጎ መስገድ ምን ያክል የማይመጣጠን ነገር እንደሆነ ደግሞ አስቡት እስኪ። ያን ሁላ ውለታ ውሎልን፣ ሰላቴን ብቻ ስገዱልኝ፣ ነገ ስትመጡ ደግሞ ለሰጠዋችሁ ጸጋ ሌላ ተጨማሪ ጸጋ ሰጣችኋለሁ። ምክንያቱም እኔን ስለተገዛችሁበት ዒባዳ ስለሰራችሁበት። በጣም የሚገርም ሂሳብ ነው አይደል? ቢሆንም ግን ከአላህ ስብሓነሁ ወተዓላ የተሰጠቃአለው ሰላታችሁን ስገዱ፣ እመነዳችኋለሁ፣ ምንዳ ታገኛላችሁ፣ ብዙም እከፍላችሁ ክፍያ አለኝ አለ። ነገ አላህ ፊት ቀርበን ይሄን ሁላ ውለታው ይልክ ይሄን ሁላ ነገር አድርጌልህ ሰላቴን ለምን አልሰገድክም ካልን ምን ብለን ነው የምንመልሰው? ይሄ ጥያቄ የሁላችንም ጥያቄ መሆን አለበት ብዬ ነው የማስበው። ስለዚህ ወንድሞችና እህቶች እናስብበት። የማንሰግድ ከሆነ ወደ ራሳችን እንመለስ። አምስት ሚሊዮን ብር ለሚሰጠን ሰው በቀን አስር ጊዜ አስር ጊዜ አለ አስር ሺህ ጊዜ እንኳን ስሜን እየጠራችሁ አመስግኑ ቢል እናመሰግን ነበር አምስት ሚሊዮን ብር ለሰጠን ሰው አላህ ደግሞ ይሄን ሁሉ ሰጥቶን ከጤናው በላይ ደግሞ እስላምን ሰጥቶናል እኮ ከእስላም በላይ ምን አለ ስለዚህ ማመስገኑ በሰላት በኩል ስለሚመሰገን ረቢል ኢዘቲ ይወልጀላል ሰላታችን ላይ እንበርታ ለማለት ነው የመጣሁት ጊዜውን ጠብቀን እንስገድ